ሰላሙ አሌይኩም ራህምቱላሂ በረካቶ ቤተሰብ እንደናቸሁን? አልሐምዱሊላ ሰላም ናእንግዲህ አልሐምዱሊላ በሰላም ሀገሬ እንደገባሁ ግዳች ነንበረ። አሁን ላይ ደግሞ አገርም ግብቼ ሳምብቼ እንግዲ አሁን አንድ አስ ቀን አአስት ቀን እየሆነ ነው ይሁላችሁ፣ ሱቅ ፈከራይቻለሁኝ እንግዲህ፣ ከመደርደሪያው ጀምሬ ላሳያችሁ ብዬ ነው። እዚ ጋ እንደምታዩት እቃው ገብቷል። የወገና በካቶን በካቶን ነው ገና መፍታት እየጀመርን ነው ማለት ነው። እናም በኦንላይን ስራ እንሰራለን። ቻናላችንንም ሰብስክራይብ እያደረጋችሁ አበረታትን። እንዲሁም ደግሞ ሙሉ የቤት እቃ ነው የከፈት ነው ያው የወጥ ቤት እቃዎችን ነው የምንይዘው። የምትፈልጉትን ከኔም ጋር የኔም ጋር ያለውን ከኔም ጋር የሌለውን ከሌላ ቦታም እያመጣን ፈልጋችሁበት ሀገር ማድረስ እንችላለን። ከእናንተ የሚጠበቀው ቪዲዮን እስከ መጨረሻው ድረስ መከታተል፣ እንዲሁም ቻናልን ሰብስክራይብ ማድረግ ነው። ለዛሬ የው ሳምፕል ያክል ነው። ቁጥሬን እዚህ ጋር አስቀምጥላችኋለሁ። በቁጥሬ መሰረት ደውሉ፣ አበረታቱኝ፣ ሸርም አድርጉልኝ። ኢንሻአላህ እንግዲህ በድጋሚ ወደ ስደት እንዳልሄድ ማለት ነው። እዚህ ጋ እንደምታዩት እንግዲህ ዛሬ የተወሰነ እቃ አስገብተናል ያው ሙሉ እቃ አይደለም በመሰረቱ አሁን ደግሞ እቃው ተደርድሮ ሲያበቃ ደግሞ እነግራችኋለሁ መደርደሪያ ስንት ፈጅ እቃዎች ስንት ፈጅ የሚል ጥያቄ እንደምታመጡ ነው በኋላ ላይ እንሻላ እሱን ደግሞ በዝርዝር እነግራችኋለሁኝ ሀባይ በሌላ ቪዲዮ እስከምንገናኝ ባይ ባይ ቁጥር የዝጋለላችሁ በዛ መሰረት ደውሉ ታዛዥ ነኝ የትኛውም ሀገር እናደርሳለን ማለት ነው